ታኛለሽ ደግፍግፍ በየጫቴን ምስማሬን እየቀምኩኝ በጣም ብዙ የሚወዱኝ የድሬዳዋ ልጆች አሉ። በጣም ብዙ የሚወዱኝ ያገሬ ልጆች አሉ። አንቺን አላቀሽም ነው፣ እዚሁ ላይ የማቀሽ በዘቢባ ባል ስትዘባዘቢ ነው የማቀሽ። አላቀሽ፣ ደርሼብሽ አላቅ፣ ተናግሬሽ አላቅ፣ ምንሽንም አላቅ። በዚህ ልክ ወርደሽ ግን የሰውን ክብር መንካት ይሄ ልክ አይደለም። ብታልፊኝ ትሞቻለሽ። ያደረኩት የሳትኩት ስህተት እንኳን ካለኩ ድኑ ሰው ጤነኛ ሆኖ ስታየው አይደለም። ምነው በሰዓቱ አላብላለሽ አይደረግም። ስተት ካለ ልትጠይቂ ነው የሚገባው መሸቂያ አይደለም መሸቂያ ልታደርጊው አይደለም። ኦኬ ሚዲያ ሰው ነሽ፣ አብላይ ማብላላትሽ ችግር የለብኝም። አብላይ ግን በዛ ልክ መልዕክት አስተላልፋለሁ። በዚህ ገባለሁ በዚህ ይወጣለሁ። የትም ታስተላልፈው እኔ እኔ እኔ እዚህ ጋር ወጥቼ ሲናገር ይኸውልሽ አንቺ ኮንፊደንስ የላትም ያልሻት ሴት በጣም ነው ኮንፊደንስ ያለኝ። ቢኮዝ ዩ ኔቨር ኖ ሚ ኔቨር አውርተሽኝ አናግረሽኝ እንኳን አታውቂ። ኔቨር ገስትሽ ላይ ገብቼ አላውቅ። ስለ እኔ የምታውቂው ነገር የለም። ሐረርጌ ምድር ላይ ድሬ ላይ ወረድ በይና የተማርኩበትን ትምህርት ቤት ልንገርሽ፣ ብራዘርስ ኦፍ ደ ክርስቲያን ስኩል ቢጂኤስ ብስራተ ገብርኤል ነው የተማርኩት። ይኸውልሽ መዝግቢና ያዥ። እያዳመጥሽ ነው አይደል? አይቤ ምን አይነት ትምህርት ቤት እንደተማርኩ ይሄ ብድግ ብለሽ ወጥተሽ ዝም ብለሽ የምዘረጥጫት ሴት አይደለሁም። እኔ የት ታውቂኛለሽ? ስሸርሙጥ አብረሽኝ ቆመሻል። የሸርሙጥና መልክቶችን ካወቅሽ ኦፍኮርስ አንቺም ሰርተሽ አሳልፈሻል ማለት ነው። ልክ አይደለሽም፣ ልክ አይደለሽም። በቃ ይሄ መስመር አትሳች። ስፔሻሊ እኔ የምነካ ሴት አደለሁ። ለምን እንደሆነ ይህ የምናገሽ ታውቂያለሽ። ኒቨር ሰው ላይ የሚደርስ ሴት አደለሁ። በራሴ ዛቢያ በራሴ ሁኔታ በራሴ ነገር ነው የሆንኩት አደለ እንደ ሴት እንኳን ምን ሆና ነው ምን ደርሶባት ነው እንኳን አላልሽ። ኔቨር በኔ ላይቭ ላይ እንደዛ አይነት ነገር አይተሻለቅ። ሴት ሆነሽ እናት ሆነሽ ለፍርድ ወጣሽ፣ ለፍርድ ወጣሽ፣ ለመሳደብ የሆነ እኔን ለማዋረድ ማህበረሰብ እነግታለች። ድሬዳዋ የድሬዳዋ ልጆች በጣም ነው የሚኮሩብኝ። የዛሬ ስንት ጊዜ የነበረውን ቪዲዮ ፖስት አድርጉላት። የሀገሬ ልጆች በጣም ነው የሚወዱኝ፣ በጣም አንድም ጋር ስኖር ልኬን ጥጌ ነው ማቀ ሴት ነኝ። ስለማታቂኝ ነው በዚህ ልክ አልፈሽ ሄድሹ። ልኬን ጥጌ አይደለም ከሚዲያ ሰው ጋር ከእናቴ ልጆች ጋር እንኳን ሬድ ላይን ያለኝ ሴት ነኝ። ጠጥተሽ ስሜታዊ ሆነሽ ታመሽ አታቂ። ስደት ላይ ያለው ስደት ላይ የምኖር እኮ ሴት እኮ ነኝ። ስደት ላይ ነው ያለሁት። ቢ እንደ አንቺ የተመቻቸ አገር ወይ ኢሮፕ ላይ ወይ አሜሪካን ሀገር ወይ ካናዳ እኮ አይደለሁ። አረብ ሀገር ዱባይ ነው ያለሁት። ገባሽ በዚህ ልክ ሊያሳብድሽ ሊያስጮህሽ ሊያሰድብሽ ሊያስጓራሽ እኮ አይችልም። ሊያስጓራሽ አይችልም። እኔ በጣም በተደጋጋሚ ለብዙ ጊዜ ሼር ሼር ሼር ላይሽ ሲደረግልኝ ነው የመጣውትኝ። አይ ዶንት ኢቨን ኖው እኔን እየሰደብሽኝ እንደሆነ ሄለን ሾ፣ እኔን እየሰደብሽ እንደሆነ እንኳን አላውቅም። በተደጋጋሚ ሼር ሲደረግልኝ ነው እኔ ላይ ብሽ ላይ ያንቺ ማንነት እኔ ምን እንደሆንሽ እራሱ እኮ ነው ያላቀ እስከ ዛሬ። የድሬ ልጅ ነኝ ስትል ነበር፣ ዛሬም ደግሜ እነግርሻለሁ፣ የድሬ ልጅ ነኝ። አንቺ ማነሽ? እኔን ወትሽ ጀጅ ለማድረግ ዝም ብለሽ ያንን ጎመንሽን፣ ቆስጣሽን፣ ኩሩምባሽን፣ ካሮትሽን፣ ቀይስርሽን እየጎሰጎሽ ስትመረቅኝ ብድግ ብለሽ ማንንም ሰው አትዝለፊ። ጠይቂ ስለ እኔ። ቴንክዩ ጋይዝ ለቀቅ ለቀቅ አድርጉ። ይሄ ነገር ነው ያሳበዳት፣ ሄለን ሾ የሀገሬ ልጅን ይሄን ያሳበዳት ሄ ልዬ እኔ ኮ አንድ ሁለት ቀን ኮ መጥቼ ኮ ሰጥቼ ሻቃለሁ ቤትሽ ገብቻ አላውቅም እንጂ አንድ ሁለት ቀን ኮ መጥቼ ያው የሀገሬ ልጅ ስለሆን ሽኮ ሰጥቼ ሻቃለሁ። ዛሬ አበባ ተስጭኛልሽ አንድ ሁለት ቀን ኮ መጥቼ ሰጥቼ ሻቃለሁ ተቀበልሽ አመሰግናለሁ ሁላ ብለሽ ታውቂያለሽ ትንሰፊ አይነና ምናምን ያየ ነው እንጂ ምን ትቀልጃለሽ? ብዙ አወራሽ ብዙ አወራሽ በጣም ብዙ እኮ አይወራም። ሂለን፣ ስለማታውቂው ሰው ሬድ ላይ ነው የሚባል ነገር አለ። ብዙ አይወራም። አራ ተሻቀልበትን የሙዚቃም አልከፍትም። የሚመቻት የሀገሬ ልጅ አይደለች። እንዲህ ይቅናሽ። እኔ አሁን በማወራው እያሰማሽ እራሱ ዩቲዩብ ላይ በተሸቄበት እኔ ስሜቴ ነው። የሀገር ልጅ ሲኮን እንደዚህ ነው። እና ችግር የለውም። ያ ሙዚቃም አልከፍትም። የሀገር ልጅ ሲኮን እንደዚህ ነው። የድሬዳዋ ልጅ እኮ ቀን ነው። አንቺ ትንሽ እኔ ላይ ለምን በዚህ ልክ እንደተነሳሽ እኔ ያልገባኝ፣ ለምን እንደዚህ እኔ ላይ ብድግ ብለሽ እንደተነሳሽ አልገባኝም ሂለን ሾ። ብድግ እኮ ነው ያልሾ ብድግ አውስ ሾክድ ላይፍሽን ሳየው ስትውረገረግ እንደ እንዴ መብቴ እኮ ነው። እን ወተት እኮ አይደለም ሂለን ስጠጣ ያመሸሁት እንዴ ስደት ላይ ነኝ እኮ። ሰው እኮ ብዙ ነገር ሊሰማው ይችላል። እንደ ምን አይነት ድፍን ነሽ ግን! እንደዚህ ድፍን አመስኝም ነበር። በጣም ድፍን ነሽ። ያየሁትና የተረዳሁት ነገር በጣም ድፍን እንደሆንሽ ነው የገባኝ። እንዴ ሰው ዘሎ ብድቅ ይላል። እን እንደ አገር ልጅ እንኳን እኮ ይጠየቃል እን ብድጋልሽኮ እኮ በአንዴ ዙሩን አከረርሽው። ሸቂ እንዴ፣ ያ እኔ ሄልዬ፣ ምናልባት ወይ ልንገርሽ ዩቲዩብ ላይ ጎቺ መታ፣ እንደዛ አይነት ሀሳብ እዚህ ጋር እንደተጻፈልኝ ሀሳብ አስበሽ ከሆነ የቲክቶኩንም አልጨረስኩት እንኳን ዩቲዩብ ላይ መጥቼ ገና ልንበዛበዝ የቲክቶኩ ራሱ መቼ ሸቀኝ የጨረስኩኝ አልጨረስኩም እኮ ስ ኢንፎርሜሽን ኢትስ ኦል አባውት ላክ ግን ዌል ኤዱኬትድ አንቺ እንደምታስቢው አይነት ሴት አይደለሁም። አንቺ እዛ ጋር ልገልጭኝ እንደፈለግሽው አይነት ሴት አይደለሁም። ስለ ቤተሰቦች ያወራሁት ነገር እንዳለ የሚያኮራኝ እንጂ የሚያሳፍረኝ ነገር አለ። ሂዱ፣ ግደሏቸው ብለሻል? አዎ ብያለሁ። ያልኩትኝ የጻፉልኝን የሰደቡኝን ኮመንታተሮች ፎቶ የለጥፈው የሰደቡኝን ሰዎች እንጂ የድሬዳዋን ሕዝብ አይደለም። እኔ ወንድሞቼን ይገድላል ያልኩትኝ ዘም ያልኩትም እስከ ዛሬ ብዬ የተናገርኩበት ምክንያት እንደዚህ አይነት ድራማ ውስጥ መግባት አልፈልግም አልፈልግም በቃ ህይወቴን መኖር ነው የምፈልገው። የኔ እናት ህይወቴን መኖር ፖለቲካ ዞር በይና ታሪኬን ገልበጥ ገልበጥ አድርገሽ ነኝ። ኦሬዲ ጀመረሻል አይደል? ልትሸቄብኝ አይደል? ወደ ኋላ ገልበጥ ገልበጥ አድርጊና ፖለቲካ ወርታ ታውቃለች ወይ? ሃይማኖት ውስጥ ገብታ ታውቃለች ወይ? በራሴ ከመቀለድ ባለው ነገር ከመቀለድ ከመሳ ከመጫወት ውጪ ምንም አይነት ፖለቲካ አንድ አባ የምታገኝብኝ ነገር የለም። እችን አጋጣሚ አግኝተሽ ልሸቂ ነው የመጣሽው። ሸቂ ግን በአግባቡ ሸቂ ነው እያልኩኝ ያለሁትን ኦኬ የሆነች ልጅ ትኬት ቆርጣላት። ውስጠ ሚስጥሩን ታውቂያለሽ ታውቂያለሽ። ውስጥ ውስጥ ሚስጥሩን ታውቂያለሽ ታውቂያለሽ። ሄለን፣ የምታውቂው ነገር አለ። እውነት አሁን የገባኝ ነገር ሚዲያ ሲባል ፍትሐዊነት፣ እውነት፣ መረጃ ማስረጃ የሚባል ነገር የላችሁም። ብድግ ብላችሁ ነው ወታችሁ የምትቀባጥ

ያቺን ፖለቲካ ታወራለች የምትያትን የምትጠያትን ቤታየውን የሚጠላት የድሬዳዋ ልጅ ለ ሞተው ነው የሚወዷት። ሄለን፣ አንቺን የሚያውቅሽ ሰው የለም ድሬዳዋ፣ ማንም አያውቅሽ የሚያውቅሽ ሰው የለም። የሆነ ድባብ ለመፍጠር መልዕክት ታስተላልፋለሁ። ለምን ዛሬ አታስተላልፊ? ማንም ታስፈራሪው ልጋጋ ማንንም ታስፈራሪ ልጋግሽን አጎትች ይዛ ቁጭ ብለሽ እንትንሽ ላይ ትልቅ ሰው ነሽ፣ ትልቅ ሲያዩሽ፣ የሆነ የትልቅ ሰው ድባብ አለሽ። ሲያዩሽ የሆነ የምታስብ አይነት ሰው ትመስያለሽ። ግን እንትኑ ይሄ ኩሩምባው ጭንቅላትሽ ደፍኖሻል ሲመስለኝ፣ የዝም ብለሽ አድርቀሽ የምትጎሰጉሽ ኩሩምባ ጭንቅላትሽ ደፍኖሻል። የኔን ስም ብትጠሪ ምንም የምትሸቂው ነገር የለም። እኔ ዩቲዩብ ላይ ታዋቂ አይደለሁም፣ ሚኔ ናት። እንደለመድሹ ታዋቂዎቹን ነቅዘሽ መርዘሽ እንዳያሹ ከነሱ ጋር ጨረሽ። እኔ ለአንቺ ከዚህም በላይ መልስ አልሰጥሽም። እኔን ግን ፍቺ ከኔ ላይ ወረድ በይ፣ በቃ ልቀቂኝ። እኔ የታቂኛለሽ? እኔ በዚህ ልክ ወተሽ የምትናገሪ የታቂኛለሽ? መብቴ እኮ ነው፣ እንኳን ጠጣሁ፣ እንኳን ተናገርኩ። የተነጋገርኩት ከወንድሞቼ ከእህቶች ጋር እኮ ነው። ማን ማን ጠራሽ? አንቺ ስለማታቂው ነገር በዚህ ልክ። ምን አይነት ቅሌታም ሴት ነሽ? ትልቅ ሰው አይደለሽ? የልጅ እናት አይደለሽ? እናት አይደለሽ? ሴት አይደለሽ? ማንን የምታስፈራሪ ወተሽ ብልግና ነው ያለብሽ። ግን አንቺ በጣም ተጠየፍኩሽ። በጣም አላቅሽም፣ ብዙም እንዲህ ማንነትሽን ምንነትሽን አላቀው። ነገርኩሽ እኮ ማቀው እማቅሽ በዘቢባባል ባል ስትንዘባዘቢ ነው አለቅ። እሱንም የተቆረጠ ቪዲዮ ነበር ማየ። አረ እዚህ ጊዜቺ አታቀኝ እየዬ እንዳይመስላችሁ ቁጭ ብላ የምትለው ምን አባሽ አገባሽ፣ የት አባሽ ታውቂኛለሽ? ልቃሚ ልቃሚ ቁጭ ብለሽ ያንን ኩሩምባ የደረቀ እየጠቀጠቀሽ ስለ ሰው ነው መፈተፍችው። ስራ ሰርቼ ነው የምመጣው። እሸርሙጣችሁ በዚህ ገብታችሁ መሸርሙጣችንን በምን አወቅሽ? አብረሽን ብረሽን ሸርሙጠሻል። እንጋይ ሲበቃላት በሉ። እንዴት እንዴት አፏን እንደምትከፍት ትልቅ ሰው አይደለሽ እንዴ ነው ወይስ ትንሽ ወደ ዩቱብ ጠጋ ስላልን ቀንድ ቀንዳችንን ልትይኝ ነው አረ የሀረርጌ ሰው ቅን ነው ቅን ነው እንዴ መቅድዬ አላስቀመጣለችኝ እኮ እኔ ደግሞ ምን ጉድ ነው ላለው ሼር ይደረግልኛል አንዴ ገብቼ ሳይገባኝ ወጣሁ ሼር ተደርጎልኝ እግዚአብሔርን አልገባኝ ምን እንደምታወራ ወጣው ሁለተኛ ጊዜ እየተደጋገመ ሼር ሲደረግልኝ ሲሄድ ልጋጓን ትጎትታለች ስለኔ እያወራች እንዴት ይሄኛ ፍቺ በናትሽ ኮንፊደንስ የለ ሰው ሰውኝ። መጀመሪያ ከሰውም ሰው ነኝ፣ ልቃሚ ከሰውም ሰው ከሰውም ሰው ነኝ። ሄለን፣ እያስረገጥኩ ነው ምነግርሽ። የሚያውቁኝ እንገሩሽ፣ የሚያውቁ አንቺ ምን አባሽ። ለአንድ ለተቸገረ ሰው ስትሰጪ አይተንሽ እናውቃለን፣ እንዲህ አናውቅም ተደብቀሽ ሸቀለሽ ነው የምትወጪው። አለቀ። ለማን ምን አድርገሻል? ክርፋታ! ከሰውም ሰው ነኝ እንጂ እኔማ የታባሽ ታውቂኛለሽ። ለምንድን ነው የታመምሽው? አንቺ ምንድነው ያመመሽ? ዲ ያን ቅጠል ትውጣለች ትውጣለች። አንዲ ቀይ ስር ነው ትላለች፣ አንዲ ካሮት ነው፣ አንዲ ኩሩምባ ነው ትላለች። ሶሪ ጋይስ፣ ኩሩምባ ማለት በእኛ በዛ ድሬዳዋ ጥቅል ጎመን ማለት ነው። ይሄን ኩሩምባ ትውጣለች፣ ጎመኗን ትውጣለች፣ ቁጭ ብላ ሀሜትና ቡጨቃ። አንቺ የቱን እውቀት ያለው ወሬ አምጥተሽ አውርተሽልናል? አስመረትዬ፣ እንዴት ነሽ? የትኛውን እውቀት ያለው ወሬ መተሽ አውርተሽልናል? ስለ እውቀት አንቺ ታወሪያለሽ? ከሀሜትና ከቡጨቃ ውጭ እውቀት ያለው ፖይንት ያለው ነገር አውርተሻል? የትኛው እውቀት ያለው ሀሜት ነው? ሁላችን ሀሜት መሀይም ነን አልኩኝ እኮ ሚዲያ ላይ እያለን አልሰማሽም? እና እነዚህ ሚዲያ ላይ የተጠራቀምነው? ነው መሀይም ነን ብዬ መለስኩልሽ። ከዚህ በፊት ስናገር የትኛው እውቀትሽ የትኛውን ፕሮፌሽናል ስራ ሰርተሽ